ክቡር ጠቅላይ ሚኒስትር ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? በዛሬው የፓርላማ ውሎ ዶክተር ደሳለኝ ጫኔ እና ጠቅላይ ሚኒስትር አቢይ አህመድ ተፋጠዋል። በዚህ አጭር ቆይታችን ይህንን አደገኛ የተባለ ፍጥጫ እንዳስሰዋለን። የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ በአማራና በኦሮሚያ ክልሎች ያሉ ግጭቶች እና ጦርነቶች ተባብሰው በመቀጠላቸው ከፍተኛ የሆነ ሰብዓዊ ቀውስ ማስከተላቸውን እየገለጹ ሲሆን መንግስት በሁለቱም ክልሎች ጽንፈኛና አሸባሪ የሚላቸውን ኃይሎች ከመዋጋት ውጪ ለምን የፖለቲካዊ መፍትሄ ለመፈለግ አይሰራም? የሚል ጥያቄ ሰንዝረዋል። ህዝባችን የእርስ በርስ ጦርነት አንገሽግሾታል፣ ከቦታ ወደ ቦታ ተንቀሳቅሶ መስራት አቅቶታል ያሉ ሲሆን እንደ ኮሎምቢያ ሐምሳ ዓመት መዋጋት እንደማይችል አስረድተዋል። የኢትዮጵያ ህዝብ የእርስ በርስ ጦርነት አንገፍግፎታል፣ በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። የፓርላማ አባሉ አያይዘውም የህሊና እስረኞችን በተመለከተ ጠንከራ ለጥያቄ የሰነዘሩ ሲሆን ጉዳዩ አፋጣኝ መፍትሄ እንዲሰጠው ብንጠይቅም አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ቤተሰቦቻቸውም ከፍተኛ ችግር ውስጥ ወድቀዋል ብለዋል። የህግ በላይነትን በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው ሰባተኛው ሀገራዊ ምርጫ ፍትሐዊና ተአማኒ እንዳይሆን ላለማድረጋቸው መንግስት ምን ዋስትና እንደሚሰጥም ጠይቀዋል። ከዚሁ ጋር በተያያዘ በሀገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው፣ ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀዴ የፖለቲካ እስሮች ለሚመጣው ሰባተኛው ዙር ሀገራዊ ምርጫ ፍትሐዊ፣ ነጻና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? መንግስት ከሚገልጸው በተቃራኒ የዜጎች የኑሮ ሁኔታ ከጊዜ ወደ ጊዜ እያሽቆለቆለ እንደሆነ የተናገሩት ዶክተር ደሳለኝ ጫኔ በዓለም ባንክ የቅርብ ጊዜ ሪፖርት የኢትዮጵያ የድህነት ምጣኔ ወደ 43 በመቶ መድረሱን ገልጸዋል። ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ይኖራል እንደማለት እንደሆነ ነው የተናገሩትም። መንግስት በሚያቀርበው ሪፖርትና በዜጎች የዕለት ተዕለት እንቅስቃሴ ላይ ያለው ልዩነት በምን ሁኔታ እንደሚብራራም ጠይቀዋል። ምግብ ነክ የፍጆታ እቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለማድረግ መንግስት እያደረገ ያለውን ጥረት እንዲሁ አያይዘው ጠይቀዋል። መንግስት የሀገር ውስጥ የምርት እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች ኑሮ ሁኔታ በከፍተኛ ደረጃ ከዕለት ወደ ዕለት እየተባባሰ ነው። የዓለም ባንክ በቅርቡ ያበጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ በሁለት ዲጂት አድጎ ወደ 43% እንዳሻቅ እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት ነው። ስለዚህ አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታስቲክስና በህዝብ የዕለት ከዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? መሰረታዊ የምግብና የፍጆታ እቃዎች ዋጋ መጨመርን ለመከላከል እና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ እቅድ ካለ ቢብራራልን። በሀገሪቱ ያለባት ከፍተኛ የሆነ የዕዳ ጫና ለማክሮ ኢኮኖሚዋ መረጋጋት ከፍተኛ ስጋት እየፈጠረ መጥቷልም ብለዋል። በቡድን ሀያ አገራት እየተደረገ ያለውን የዕዳ ሽግሽግ ጥረት ለአብነት በመግለጽ ከዩሮ ቦንድ አበዳሪዎች ሲደረግ የነበረው የዕዳ መልሶ ማዋቀር ድርድር ያለ ስምምነት መጠናቀቁን ገልጸዋልም። በህጋዊ የውጭ ምንዛሬ ገበያና በጥቁር ገበያው ያለው ልዩነት ከጊዜ ወደ ጊዜ እየሰፋ መሆኑን የተናገሩት አባሉ መንግስት ማህበራዊ ድጋፎችን ሳይቀንስ እዳውን መክፈል የሚችልበት መንገድ ምን እንደሆነ ጠይቀዋል። ኢትዮጵያ ለፋይናንስና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ እዳ ፈተናዎች ተደቅኖባታል። አገሪቱ በአሁኑ ወቅት ከፍተኛ የእዳ ጫና ወይም ዴት ዲስረስ ውስጥ የምትገኝ ሲሆን በቡድን 20 የጋራ ማዕቀፍ ውስጥ ውስብስብ የሆነ የዳ ማስተካከያ ወይም ሪስትራክቸሪንግ ሂደት እያካሄደች ነው። ከዩሮ ቦንድ አበዳሪዎች ጋር ሲካሄድ የነበረው ተስፋ ሰጪ የዳ መልሶ ማዋቀር ንግግሮችም መበላሸታቸው ተዘግቧል። በውጭ ምንዛሬ ገበያው በባንክና በትይዩ ገበያው መካከል ያለው ክፍተት ከቀን ወደ ቀን እየሰፋ ነው። ከእነዚህ ተግዳሮቶች አኳያ መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ እዳ ለመክፈል እና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድን ነው? መንግስት ቀይ ባህርን የማስመለስ ጉዳይ ዋና የህልውና ጉዳይ እንደሆነ በማስረዳት ዋና ትኩረቱንና የፖለቲካ ጉልበቱን አጣዳፊ የውስጥ ችግሮችን በተለይም የውስጥ ግጭቶችንና የኢኮኖሚ ችግሮችን ከመቅረፍ ይልቅ በውጭ ጉዳይ ላይ እንዲያርፍ በማድረግ የሕዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የሚያደርገው እንቅስቃሴ እንደሆነ አስተያየት እየተሰጠበት እንደሚገኝም ተናግረዋል። በሀገሪቱ ከፍተኛ የሆነ የውስጥ ችግር እያለ መንግስት ይህንን ግዙፍ አቅም ውስብስብ የውስጥ ግጭቶችን ለመፍታትና ከራሱ ዜጎች ሰላምን ለማምጣት ለምን አይጠቀመውም ሲሉ አጽንዖት ሰጥተዋል። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ካጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮችን ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብዳ ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘራቂ ሰላምን ለማምጣት ለምን አይጠቀምበትም? መንግስት ብሔራዊ ጥቅምን ለማስጠበቅ በሚል የሚሄድበት መንገድ አስር ድስት ጥዶ አንዱንም ሳያማስሉ ማሳረር ነው ብለውታል። ከኤርትራ ጋር እርቅ ተፈጥሮ ወደብ ማግኘት መንገዶች ተጀምረው መቋረጣቸውን ገልጸው፣ ቀጥሎም ከሱማሌላንድ ጋር ውል መፈጸሙን አስታውሰዋል። እንዲሁም ከጅቡቲ ጋር ታጁራን ለማልማትና በአንካራ ከሶማሊያ ጋር የተደረጉ ፍሬ አልባ ጥረቶችን ጠቅሰው ከኋላ ተነስታ የታጁራ ወደብን ሳውዲ አረቢያ መውሰዷን አስረድተዋል። ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግል ይቀበለዋለሁ። መንግስት ጉዳዩን የመራበት መንገድ ግን አስር ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ። የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት፣ ከዛ እንደገና ከሶማሊያ ጋር በአንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው ከእኛ በኋላ መጥቶ ይመስለኛል። ከኤርትራ ጋር የጦርነት ዋዜማ ውስጥ ላይ ነን ያሉት የፓርላማ አባሉ ዶክተር ደሳለኝ ጫኔ ሁለቱም ሀገራት የጦርነት ዝግጅት እያደረጉ እንደሆነ በዓለም አቀፉ ማህበረሰብ በሰፊው ተሰግቷል ሲሉ አስረድተዋል። የፌዴራሉ መንግስት ከትግራይ ኃይሎች ጋር ከፍተኛ መካረር ውስጥ መግባቱን በመግለጽ ሁላችንም ለምን ካለፈ ስህተታችን አንማርም? ትውልድ እየበላን ለምን እንቀጥላለን? ሲሉ መረር ያለ አስተያየታቸውን ሰጥተዋል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግሥቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረዳ ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ሕጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ።